የበሻሻው አብይና የሾላ ነቢይ በተራ ጫጫታ አይጠፉም ኢዩ ጩፋ ኢዩ ጩፋ ሰሞኑን በካውንስሉ ለተነሳለት ጥያቄም በማስመልከትም ነው በዚህ መልኩ መግለጫ የሰጠው ነቢይ ኢዩ ጩፋ በርካቶች ኢትዮጵያውያኖች በከፊል የሚቃወሙት በከፊል ደግሞ የሚወዱትም አልጠፉም ይህ የተለመደው በኢትዮጵያ ላይ ትንቢታዊና ነቢይነት ወይም የነቢያት አገልግሎት በብዛት የተጀመረው ከ ሁለት ሺህ ስድስት ወዲህ ነው በኢትዮጵያ ታሪክ። በተለይ በማህበራዊ ሚዲያ ላይ ብቅ ብቅ እያሉ በተለያዩ መንገዶች አገልግሎቶችን የጀመሩት ነቢያት አብዛኞቹ በሳቱ የኢትዮጵያ ሕዝብ 99 በመቶ ማለት ይቻላል ተቀብሏቸዋል። በሳቱ ግን ካውንስሉ አልተቀበላቸውም። ካውንስሉ ያልተቀበላቸው ዋነኛው ምክንያት እነሱ ከወንጌል አሰራር ውጪ ቤተ ክርስቲያንን ሳያስፈቅዱ ከቤተ ክርስቲያን እውቅና ውጪ በራሳቸው ከፍቶ የንግድ ቤት እንጂ ቸርች አይደለም የተከሉት በማለትም ክርክርና ከፍተኛ ሰጥ አገባ ነበር። ግን ዳሩ እንደዛ አደለም ውጥቶ ቢያውዙም በጣም የሚያሳዝነው በማለት በርካቶች ደግሞ እየገለጹ ያሉት ፍቃድ ሰጥተዋል በማለትም ነው። በርካቶች ሀዘናቸውንም የገለጹት ታዲያ እውነታው የቱቃ ነው? እነዚህ ነቢያቶችን ካውንስሉ አሁንም በውስጥ ለውስጥም ሚሆን በአደባባይ ወጥቶ ሀሰተኛ ነቢያቶች ናቸው በማለትም ያውግዛል በሌላ በኩል ደግሞም የተለያዩ ፕሮግራሞች ድግሶች ሲኖሩ አንድ ላይ ደግሞ መድረክ ላይ ሲቆሙም ይስተዋላል ታዲያስ ኢትዮጵያ ላይ ብዙ ነቢያት ተከስቷል በማለትም ነው ታዲያስ አሁን የመጣው ነቢያትን በማስመልከት እውነተኞች ናቸው ወይስ ሀሰተኞች በሚሉት ከፊል ጎራ አለ ግማሹ እውነተኛ ነው ብሎ ይከተላቸዋል። ከፊሉ ደግሞ ሀሰተኛ ናቸው ብሎ ይቃወሟቸዋል። ለዚህም ነው የተነሳው ውዝግብ። ኢዩ ጩፋ በአገልግሎቶቹ በጣም በርካቶች በቴሌቪዥንም ይሁን በዩቱብ መስኮት በጣም ይገረማሉ። ከአረብ አገርም ይሁን ከተለያዩ የዓለም ክፍል ክርስትና እምነትን የማያውቁት ኢዩ ጩፋን አይቶ ስጦታ ይዞለት ስመቱም ተስተውሏል። አትሌቶችም ዋንጫቸውን፣ ሜዳሊያቸውን ወስዶ እዛም ሲያስረክቡም ተስተውሏል። ኢዩ ጩፋ ጋር ብቻ አይደለም ነቢያት አገልግሎት የሚያገለግሉት እነ ሱራፌል ደሙሴ፣ እስራኤል ዳንሳ የተለያዩ አገልጋዮች አሉ። እነ ነቢ ጆይ ጭሮ በማለትም በርካቶች ስገልጹም ተስተውሏል። ታዲያስ ነቢ ጆይ ጭሮ መታገዱ የምታወስ ነው። ነቢዩ ጩፋ ላይ ካውንስሏ ቀድማ እርምጃ የወሰደችበት ዋነኛው ምክንያት በማለትም በእደበት ቦታ ሚሆን የምሰብካቸውም የሚያደርጋቸውም ምእመኑን እያጭበረበረ እንጂ ትክክለኛ ወንጌል አይደለም በማለትም የሚገልጹትም አልጠፉም። ከዛም የተነሳ የእሱ ፍቃድ እንደተወሰደበትም የወጡት መረጃዎች በማስመልከትም ያሳያሉ። እሱ ሄዶ ደቡብ ኮሪያ እውቅና አውጥቼ ተፈራርሜ ያለው ማለትም የምታወስ ነው። እስራኤል ዳንሳም ጋር ብንመጣ በዛው ልክ ድነናል የሚሉት እንዳሉም፣ በዛው ልክ ደግሞ ተበድለናል እስራኤል ዳንሳኛ ላይ ድራማ ሲተው ነበር በማለትም በአደባባይ ሲያወግዙም ተስተውሏል። ኢዩ ጩፋ ጋር ግን ስንመጣ ኢዩ ጩፋን እንዲህ እንዲ ነው ብለው እስካሁን ድረስ የተናገሩትም የሉም። ሚመኖም ከቸርች ወጥቶ እንዲህ እንዲ ነው ብለውም አልተናገሩትም። በተለይ የቸርቹ አባላት እስራኤል ዳንሳ ግን የቸርቹ አባላት አብረውት ከእሱ ጋር ሲያገለግሉ የነበሩት በአደባባይ ሲያወቅሱና ስህተቹን ተስተውሏል። በዛው ልክ ደግሞ አሁንም እስራኤል ልክ ነው የእግዚአብሔር አገልጋይ ነው በማለትም በአገልግሎቱ የሚገለገሉትም አልጠፉም። ታዲያስ እዚህ ጋር እውነታው የቱቃ ነው? ካውንስሉስ መጀመሪያ ፍቃድ ሰጥቶ አሁን ፍቃድ አልሰጥም ማለትም ፉከራውስ ምናመጣው በማለትም በርካቶች መግለጫውን ምናመጣው በማለትም የሚከራከሩትም አሉ። በሌላ በኩል ደግሞ ካውንስሉ ልክ ነው እግዚአብሔር ይባርከው በማለትም በዛው ልክ ደግሞ ያሞገሱትም አልጠፉም። ኢዩ ጩፋ ላይ ከፍተኛ ትችት ከዚህ ከጊዜ ወደ ጊዜ እየተሰነዘረበት ይገኛል። በተለይ በቸርቹ ውስጥ የገዛው ትልቁ ቴሌቪዥን ስክሪንን በማስመልከት እንዴት ሰው በተራበበት ምዕመን በተቸገረበት ሰዓት ላይ ለምንድን ነው በዚህ ልክ እንደዚህ ለቲቪ ያወጣው በማለትም በዛው እሰጥ አገባ ተነስቶበት ነበር። እሱ ብቻ አይደለም። አሁን ሐዋሳ በተከደበት ቀጥታ ካውንስሉ ስሙን ባይጠቅስም በጋርድ እጀባ እየተደረገ የመንግስት ጸጥታ ኃይሎች ብዙ ክርስቲያኖች የመቃብር ቦታ የላቸውም ለእነሱ መቃብር ቦታ አዘጋጁላቸው በማለትም መንግስትንም ጭምር ነበር ካውንስሉ የተቸው። ስለዚህ የሚደረገውን ትቶ መንግስት ለምንድኖ ጸጥታ ኃይሎችን ወደዛ የሚመድበው በማለትም ነው ካውንስሉ በከፍተኛ ትችት መንግስት ላይ ሀሳቡን የገለጸው። ታዲያ ያን በማስመልከትም ያሉ ነው። ኢዩ ጩፋ ምንድነው ምላሽ የሰጠው የምለውን የምናየውናል። የበሻሻው አቤን እና የሾላ ነቢ በትራ ጫጫታ አይጠፉም። ኢዩ ጩፋ ከኢትዮጵያ ወንጌል አማኞች ቤተ ክርስቲያን ለቀረበበት ቅሬታ ነቢይ ጩፋ ምላሽ ሰጥቷል። ሚዲያችን እንደተመለከተው ነቢይ ጩፋ በምላሹ እንደዚህ ብለዋል። አንድ ነቢ በፓትሮል መታጀቡ አይግረማችሁ። መታጀብ ከፈለጋችሁ ስራ ስሩ የክርስቶስ አገልጋይ መጣ ስባል ማርሽ ባንድ አይደለም ካላንደር ሁሉ ልዘጋ ይችላል፣ ብለዋል። ብታምነውም ባታምነውም በኢትዮጵያ ምድር በራሳቸው ጄት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያለው ነቢ እዩ ከዚህ በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ ይሆናሉ ብለዋል። በመጨረሻም የብሻሻዋ ቤንና የሾላ ነቢ በተራ ጫጫታ አይጠፉም ስል መልእክቱንም ማጠናቀቁን ተመልክተናል። እዩ ጩፋ ይህን በማስመልከት ምላሹን የሰጠው ደጋረክ ብሎ መልእክቱን በማስተላለፉ ደስተኞች እንዳሉ ሁሉ ደግሞ በዛው ልክ ደግሞ አሁንም እዩ ጩፋ የሚሄድበት መንገድ ልክ አይደለም በማለት እየተቃወሙ ይገኛሉ። ይህ ነው እንግዲህ ካውንስሉና እዩ ጩፋ መካከል የተነሳው ውዝግብን በማስመልከት ካውንስሉ በይፋ ስሙን ባይጠቅስም እዩ ጩፋ ዋሳ መሄዱን ተከትሎ በተለይ በመንግስት ጸጥታ ኃይሎችና በማርሽ ባንዶች መታጀቡን በማስመልከት ካውንስሉ ያን ዙሪያ ወዲያውኑ ነበር መግለጫ የሰጠው። ያን በማስመልከት ደግሞ ኢዩ በአደባባይ በእንዲህ መልኩ ነው መግለጫ የሰጠው። አሁን አሁን የወጡት መረጃዎች የሚያሳዩት በኢዩ ጩፋና በካውንስሉ መካከል ትልቅ ልዩነት እየተፈጠረ እንደሆነ ነው የሚያሳዩት በማለትም ነው። ሌሎች ደግሞ ካውንስሉም ያወራል እንጂ ተግባራዊ አያደርግም በማለትም በርካቶችም እያወገዙ ነው። እናንተ አይደላችሁም ምን ትናንትና ለነሱ ፍቃድ ሰጥታችሁ ለዚህ ደረጃ ያበቃችኋቸው አሁን እንደዚህ መቃወሙና መከራከሩ ምን አመጣ? ቅናት አይመስልም ወይ? በማለትም በርካቶች ደግሞም የሚገልጹትም አልጠፉም። ስለዚህ አሁን እየተካሄደው ባለው አጠቃላይ በአገልግሎት ዙሪያም ይሆን በካውንስሉና በነቢያት መካከል እየተነሳ ያለው ጥያቄና ስስጣ አገባን ምን መጣው? ትላንትና እነሱ በፈቀዱት በማለትም ሀሳባቸውን የሚገልጹት እንዳሉ ደግሞ ካውንስሉ ልክ ነው፣ የሚሄድበት መንገድም ከእነሱ ፍቃድ ውጪ ቃል በገቡላቸው ፍቃድ ውጪ የሚያሳዩት ድርጊት ካለ ካውንስሉ የማስቆም መብትም ስልጣንም አለው በማለትም በዛው ልክ ደግሞ ለካውንስሉም ድጋፍ የሚሰጡትም አልጠፉም። አጠቃላይ ያን በማስመልከትም ነው የሰሞኑን አገልግሎት በማስመልከት እዩ ጩፋ ወደ አዋሳ ባቀናበት ወቅት የተደረገለትን አቀባበል በማስመልከት በማህበራዊ ሚዲያ ላይ ለተነሱት ጥያቄም አልፎም ደግሞ ካውንስሉ ምን ነበር ጥያቄ ያቀረበው ምንስ አድርጋለሁ ብሎ ነበር ያስበው ወይም ያለው በማለትም እዩ ደግሞ ምንድነው ነው ምላሽ የሰጠው በምሉ ዙሪያ ነው ለእናንተ ይዤላቸው መጣውጥ እስካሁን ድረስ አብሬያቸው የቆየሁት ሚኪያስ ነኝ፣ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ ለእሳታቱ ያሉኝ መረጃዎች ይመስላሉ በወቅታዊና ጫጭር መረጃ እስከምንገናኝ ድረስ ባላችሁበት የዓለም ክፍል ሰላም ያቆያችሁ።